ሰላም ሰላም፣ ለስ ጤናች ጠልኝ። ክቡራን ተመልካቾቼ እንዴት ናቸው? ደህና ናችሁ ወይ? እግዚአብሔር ይመስገን ይሁን፣ እኔ በጣም ደህና ነኝ። እንኳን አደረሳችሁ ለአረፋ በሀገራችን ለአረፋ በዓል እንኳን አደረሳችሁ እንኳን አብሮ አደረሰን። በስደት ላይ ያላችሁ እህቶች ደግሞ እግዚአብሔር ብርታት ጥንካሬ ይስጣችሁ፣ እንኳን አደረሳችሁ ለእናንተ ለመላው ሙስሊም እንኳን አደረሳችሁ፣ እንኳን አብሮ አደረሰን። እና እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር የተመሰገነ እኔ በጣም ደህና ነኝ ከእናንተ ናፍቆት በስተቀር ማለት ነው። እና እንዴት ናችሁ? አፌ ባዳ ሁሉ ሰላም እግዚአብሔር ይመስገን። በጣም ደህና እናንተ ደህና እንደሆናችሁ ተስፋ አደርጋለሁኝ። እና ምን መሰላችሁ ማለት ነው። ቆይ እናንተ ለምንድን ነው ሰብስክራይብ የማታደርጉኝ ማለት ነው? ማለት ምን ችግር አለው? ሰብስክራይብ አርጉ። እና ደግሞ ማለት ነው እና ደግሞ ምንድን ነው ምልል ላይ የመጣሁት ዋናው ዋናው ነገር ጡት ማስያዣ የምትጠቀሙ እህቶች በተለይ ይሄ እንትኑ ኮንፎርቱ ኮንፎርቱን ጡት ማስያዣ የምትጠቀሙ ሴቶች እህቶች አረብ ሀገር ያላችሁ፣ በተለይ በተለይ አረብ ሀገር ያላችሁ አንዳንድ ጊዜ እየደከመን ሳናወቅ ሁሉ ምንተኛ እህቶች አለን፣ እኔ እንደራሴ ማለት ነው። እና ምን መሰላችሁ የልብ ኬዝ እያመጣ ነው ተብሎ፣ ሰማው ሰማው ወሬ አይደለም የሰማሁት፣ በተጨባጭ ታስታውሳችሁ፣ ባለፈው ቪዲዮ ሰርቼ ነበረ፣ ዱባይ ስለሞተችው ልጅ፣ ኒስኮፊ ጠጥታ ሁል ጊዜ ስለምጠጣ የልብ ኬዝ ምናምን ተብሎ ማለት ነው። ግን ምን ጭማሪ መሰላችሁ? ልቧ ነው የፈነደው ተባለ። ልቧ ልቧ ፈንድቶ ባፍና ባፍንጫዋ ደም የተገኘ የተባለው ማለት ነው። ሰው ግን ምን መሰላችሁ፣ ጡት ማስያዣ የስፖንጁን ጡት ማስያዣ ባሳያችሁ ደስ ይለኝ ነበረ ማለት ነው። ግን ሁላችሁም ስለምታውቁት ማሳየቱ አስፈላጊ መስሎ አታየኝም። የስፖንጁ ጡት ማስያዣ በተለይ እዚህ ሀገር፣ ያለነው ሙቀት ነው። በጣም ስራ እንሰራለን፣ ከላይታች እንላለን። ሲያጠብቀን፣ እዚህ ጋር እንኳን እዚህ ጋር ያለውን ፓርት አናቅም። ሲያጠብቀን ይሁን የምጭንቅ የሚል መንፈስ ያለን ነው የሚመስለው። በቃ በጣም ይጨንቀናል። ለእኔ በጣም ይጨንቀኛል። እሱን ሳደርግ ማለት ነው። ከስራ መልስ ነው የሚጨንቀኝ። ሰው ከስራ መልስ ደግሞ መተንፈስ ሁሉ ያስተያቅተኝ። ምንድን ነው የምረዳው መሰላቸው ስለ ደከመኝ፣ አይ ቲንክ ስለደከመኝ ነው። ምንም እንትን አላረገውም፣ ቼክ አላረገውም ማለት ነው። እሱን ግን አንደኛ አንደኛ ደረጃ የልብ ጊዜ የሚያመጣው ጡት ማስያዣ በተለይ ባለስቦኙ ጡት ማስያዣ እስሞል ላርጅ የሚባሉ አሉ። እነሱ ሆኑም አልሆኑም ሰፋሽም ጠበበሽም ሙቀት ይስባል። ምንም አየር አይወጣም። ቆዳሽ ሲተነፍስ የሚወጣበት ቦታ የለም አየር። እና በቆይታው ብዛት ስሮችሽን ውስጥ ጥቶች ስሮችሽን ሲያዝ ልብሽ መጨለቅ ይጀምራል። ስለዚህ የልብ ድካም በሽታ እያመጣ ያለው ጡት ማስያዣ ነው። የስቦንጅ ጡት ማስያዣ። እባካችሁ፣ እባካችሁ፣ እባካችሁ፣ እባካችሁ እራሳችሁን ጠብቁ። እሱን አትጠቀሙ። ሲጀመር እንደዛ አስቸጋሪ ሁኔታ ምናምን ካልሆነ አትልበሱ። እሱን አትልበሱ። በቃ ላ የሆነ አሉ አደለ? እነዚህ ፍሪ ሳይዞች አሉ። የሚለጠጡ እኮ አሉ አደለ? ስራችን የሚያደርጉ እነሱን ለብሳችሁ ስራ ላይ ስትሆነው እነሱን ልበሱ። እነሱ ቢያንስ ሰላም ይሰጧቸዋል። ጥብቅ ስለማያደርጉ ስትራች ስለሚያደርጉ ሰላም ይሰጧቸዋል። በዛ ላይ ደግሞ ስሶች ናቸው፣ ኮተኖች ናቸው፣ ስሶች ናቸው። እና እነሱን ልበሱ ነው የምላቸው። እባካችሁ እባካችሁ፣ ጤናችንን እንጠብቅ። እኛ ለብር ወሩ እስከሚመጣ ድረስ አፈር ደሜ በልተን ወሩ ብሩን ከተቀበልን በኋላ ደግሞ መልሰን አፈር ደሜ ነው የምንበላው። ብሩን ተቀብለን ምንድነው የምናደርገው? ቢያንስ እራሳችንን እንኳን እንጠብቅ፣ እባካችሁ እህቶች አረብ ሀገር ያላችሁ እህቶች እባካችሁ የመዳብ ቅመሞች ማለት ነው። እባካችሁ ትኩረት አድርጉ እራሳችሁ ላይ ማለት ነው። እና የምንለብሷቸውን ነገር ደግሞ ተገዝተው ስለመጡ ብቻ አትልበሱ ባካችሁ። አንደኛ ኮምፎርቱ ከዚህ ቀደም ብዙ ነገር ተብሏል። በእርግጥ ላያችን ላይ ስላልደረሰ ላንረዳው እንችላለን እንጂ ውስጡ የሆነ ነገር እያደረጉ እንደሚሸጡ እና ብዙ ሰው ውስጡን ስፖንጁን ሲቀደው የሆነ ነገር እንዳገኝና ለካንሰር እንደሚያጋልጥ ይህ ብዙ ጊዜ ተደጋግሞ ተነግሯል። ግን ባለን ነገር ስፖንጁ ቢቀርብን የጥሯም ማለት ነው እንዴ እኔ እንደ ራሴ ማለት ነው። ግን ምን አገባሽ ልትሉ ትችላላችሁ። አሁ ምንም አያገባኝም። ግን ደግሞ ይህንን የሰማሁትን ነገር ለእህቶቼ ማስተላለፍ ስላለብኝ ነው ዛሬ የመጣሁት ማለት ነው። እና የሚያውቁም አውቀውም የሚያረጓሉ ሳያውቁም ደግሞ ሳያውቁ በቃ አለ አደለም ሳያውቁ ከገጠር ተነስተው እዚህ የሚመጡ ስላሉ ሁሉም ነገር አዲስ ነገር ስለሚመስላቸው እነዚህ ሰውነት የሚያጎሉ ነገሮችን ለመጠቀም በጣም ይሞክራሉ። እና በሚጠቀሙበት ሰዓት ደግሞ ሳይድ ኢፌክቱን አያውቁት። ሳይድ ኢፌክቱን ስለማያውቁት አሁን እኔም አላውቅም ነበር፣ ሰው ሳይሆን እኔ ራሴ ልብ ድካም እንደሚያመጣ ጦት ማስያዣ አይዲያው የለኝም በስሰማ ነው ያወቁት ማለት ነው። እና ጎግል ሳረጥ ጎግል አድርጎ ጎግል ማድረግ የምትችሉ ልጆች ካላቸው ጎግል ውስጥ ግቡና ጎግል አድርጉ እዛ ውስጥ ታገኙታላችሁ ማለት ነው። እና እባካችሁ እባካችሁ ጤናችንን እንጠብቅ። እዚህ ጋር ድፍት ካልን ድፍት ነው። ያቺ ልጅ እንግዲን ታስታውሷት አላችሁ አደለ? ማታ ላይቭ ላይ ቆይታ ነው አዳሯ ሞታ ያደረችው። አልታመመች። ቤተሰብ ያቅ አዲስ ስራ ገብታ እያዛ ስንት ጊዜ ተቀምጣ፣ ከዛ አዲስ ስራ ገብታ በቃ እንዴ፣ በጣም ብዙ ፕሮሰስ። አራት አመቷ ከሄደች ወደ ኢትዮጵያ ቤተሰቦቿን አፍቀዋት ሬሳቸው ሬሳዋ ሄደላቸው። እነሱ ሬሳዋ ሜዳ ቆማ ሄደች። ቤተሰብ ሰው ያዝናል፣ እንደ ማንኛውም ቤተሰብ ቤተሰብ ያዝናል። ሰው ግን እነሱ ማንኛቸውም ሰዎች የሚፈልጉት ብር ነው። አንቺ ከሞትሽ ትረሻለች። ሰው የወለድሽ ልጅ እንኳን ይረሳሻል። ከጊዜ ከጊዜ ከቆይታ በኋላ ትረሻለች። ከና ማለት ነው እና ስምሽ ላይ ጠፋ ይችላል እንጂ አንቺ ጥቅምሽ ያቆሙና ወደ ሌላኛው መሸጋገራን ማለት ነው። ስለዚህ እባካችሁ ዋናው ራሳችን ጤነኛ ነው እና ደግሞ እያዛ የማትወጡ ልጆች ውጡ፣ ስለ ፈጣሪ እያቸዋለ ውጡ፣ እራሳችን አታርክሱ። እያዛ ካልወጣችሁ ዴይ ቱ ዴይ፣ ሁልጊዜ ወር በመጣ ቁጥር እዛው ቤት የምትሰሩ ከሆነ መሄጃ የላትም ብለው በጣም ነው የሚጨማለኩባቸው እና ቢያንስ እኔ እንጃ ከመቶ ብር ከሁለት መቶ ብር አይበልጥም። እጃዛ ስትወጡ ሄዱና ቸክ አርጉ እራሳችሁን። ፓስፖርት ያላችሁ ሰዎች አይዲ ያላችሁ ኖርማ ነው። ኦኬ። ግን ፓስፖርትም ያለው ሰው ሄዶ እራሱን ቸክ ማድረግ ይችላል። ግዴታ ታመን ስለወደቅን አይደለም ሐኪም መሄድ አለብን እና እባካችሁ መመዳምን ቤት ውስጥ ያላችሁ ኮንትራት፣ ስላመመሽ አይደለም፣ በቃ የሆነ ስሜትሽ ተቀያየር፣ ሐኪም ቤት ሰ ይበያል። የሰጠችሽን መድኃኒት ፕሊስ አትውሰዱ ኋላ ፓናዶል እንኳን ፓራስታሞል ቢሆን አትሰሉ ስለ ፈጣሪ ይዣችኋለሁ እና ይህንን ለማስተላለፍ ነው የመጣሁት። በተረፈ እግዚአብሔር ወላሌት አምላክ ሀገራችንን ተጠብቅልን ቤተሰቦቻችንን ሰላም ታደርግልን እኛም በስደት ያለነውን ቅፍ ድግፍ አድርጋ ክፉ ሳይነካን ከሚወራው ሁሉ መብርሃን ሸሽጋ ለሀገራችን ታብቃ ልጅ ለልጅ ባል ለለ ባል ቤተሰብ እናት አባት ላለን ሙሉ ሙሉ አካላታችንን ሙሉ ጤንነታችንን ይዘን በሰላም ወደ ሀገራችን የምንገባበት ጊዜ ይምጣለን። እንደው ስደት እግዚአብሔር በቃ ይበለን ብያለውኝ እና እባካችሁ ቴኬር አርጉ እራሳችሁን። በተለይ ስለ መጀመሪያው አጀንዳ እባካችሁ ትኩረት አድርጉ። እባካችሁ ከታመማችሁ ከሞታችሁ በኋላ ምንም ጥቅም የማንሰጥ ሰዎች ነን። አይ ቲንክ ታመን እንኳን ብንተኛ እዚህ ብዙ ሰው በዚህ ላይ ቪዲዮ ሰርቶበታል። በጣም ብዙ ሰው በዚህ ታመም ብንተኛ፣ ሪላክስ አርጉ ምናምን። ግን ኢጃዛ እንኳን ስለመወጣ ኢጃዛ ብር አጠፋለሁ እያለን ነው ራሳችንን እየጎዳን ያለ ነው። ግን ኢጃዛ በምንወጣበት ሰዓት ራሳችንን ቸክ ማድረግ፣ አሁን እኔ ዝም ባለሁበት አካባቢ ሀያ ድናል ከከፈልኩኝ ራሴን ቸክ አረጋለሁ። ሁሉንም አይነት ነገር ማለት ነው። ፓስፖርት ካለኝ የራሴን ቸክ ማድረግ እችላለሁ ማለት ነው። ሰው ስለዚህ ከሁለት መቶ ብር አይበልጥም። በሰው የትም ያላችሁ መያዙ እንዳለ ሆኖ ራሳችሁን ጠብቃችሁ ራሳችሁን ቼክ አድርጉ። ለራሳችሁ ኑሩ፣ እባካችሁ ከምር ለራሳችሁ ኑሩ። ስማ